ሰበር የድል ዜናዎች መጋቢት 16 2017 በሰባተኛው ቀኑ በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በየግንባሩ ድል ተቀናጅቷል። በዚህም የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ትናንት ዘመቻ አንድነት በስድስተኛ ቀን ላይ በተደረገ ውጊያ አሸፈር ላይ የተደመሰሰውን ጠላት መካከል አስራ አራት የአርማ ብተና እና አስራ ሁለት የወራሪ መከላከያ በድምሩ ሀያ ስድስት አስክሬን ዛሬ ተነስቷል። አንድ ወታደራዊ አዋጊ መኮንን ተደምስሷል። በአማራ ፋኖ በጎጃም አምስተኛ መንገሻ አቲከም ክፍለ ጦር ባደረገው የተቀናጀ ማጥቃት ሸንዲ ከተማን በመቆጣጠር ከጠላት ነጻ ማድረግ ተችሏል። ወርቅ አባይ ብርጌድ፣ ሽንዲውን በርበ ብርጌድ፣ ደጃች አሰቦ ብሬ ዳሞት ብርጌድ በውጊያ ተሳትፈዋል። ከማህበረሰቡ ዘርፎት የነበረው መቶ ሀያ ኩንታል በርበሬ ተማርኳል። አንድ ካሳኒ ሙሉ ብስኩት እና ። አስካትላ ተማርኳል ከ300 በላይ ንጹሃን አፍኖ የነበረ ሲሆን አንድ 150 ከሚሆን የሚሆኑት አፈናውን አምልጠው ወጥተዋል። ሁለት የጠላት ኃይል ከነ ሙሉ ትጥቃቸው ፋኖን ተቀላቅለዋል። ሶስት የንጹሃን መኖሪያ ቤቶች በከባድ መሳሪያ አውድመዋል። በዚህም ሁለት ህጻናትና አንድ ሰራተኛ ተገድለዋል። በተጨማሪም አስራ አምስት ቀን አራስ ላይ ሞርታር በማረፍ ወላዷ ተገድላለች። ወራሪውን መደምሰስ ማስከዳት እና ማፈራረስ ይቀጥላል። ዘመቻ አንድነት ይቀጥላል። በአማራ ፋኖ በጎጃም በአማራ ፋኖ አንድነት በጎንደር ሶስተኛ ራስ አሞራው ውብነ ኮር ተመሰረተ። አርበኛው ሀብቴ ወልደ የሚመራ የአማራ ፋኖ አንድነት በጎንደር አደረጃጀት እያሰፋና እያዘመነ ሶስተኛ ኮር ራስ አሞራው ውብነ ኮር በሚባል ስያሜ መሰረተ። እንደሚታወቀው የአማራ ህዝብ ስርዓት መር በሆነ መንገድ እያፈናቀለ እየገደለ ከቤት ንብረቱ ከእምነቱ ከርስቱ ማንነት እየነቀለ በዚህም አልፎ የመኖር ያለመኖር የህልውና ትግል ተጋርጦበት ይገኛል። ስለሆነም የአማራ ህዝብ የአማራ ፋኖ መሪነት ከላይ ከተገለጹት ችግሮች ለመውጣት ከጓድ እስከ የአማራ ፋኖ አንድነት በጎንደር ተቋም ሆኖ ሁለንተናዊ ተጋድሎ እያደረገ ቆይቶ በዚህ ጊዜ በክፍለ ጦሩ ከፍ ያለ የአማራ ፋኖ አንድነት ጎንደር መካከል አገልግሎትን እንዲያሰልጥ አስፈላጊ ሆኖ ስለተገኘ በሰሜን ቀጠና የሚገኙ ስድስት ክፍለ ጦሮች ወደ አንድ ኮር ገብተው ያዝና ሰንሰለቱን ጠብቀው እንዲንቀሳቀሱ እራስ አሞራ ውብነት ኮር መስርቷል። ራሳ ሞራ ውብነኮር የመሰረቱ ክፍለጦሮች ሰሜን አምባራስ ክፍለጦር ክፍለ ክፍለጦር ዲብ ጠለመት ክፍለጦር ደጃ ቻያሌው ብሮ ክፍለጦር ራስ ደጃን ክፍለጦር ሰሜ ክፍለጦር የራሳ ሞራ ክፍለጦር እንዲመሩ ከታች የተዘረዘሩ ስራ አስፈጻሚዎች ተመርጠዋል ሰብሳቢ አባቡካሳ ምክትል ሰብሳቢ ወርቁ ሙሉ ወታደራ አዛዥ ይርጋ ክብሬ ፖለቲካና ማህበራዊ ጉዳይ ዮሐንስ ተመመ፣ ጽህፈት ቤት ኃላፊ መምህር አብርሃም አያሱ፣ ህዝብ ግንኙነት መምሪያ ኃላፊ ጻዲቁ ዋልልኝ፣ ወታደራዊ አስተዳደር ጌትነት መሳፍንት፣ ዘመቻ ኃላፊ ዘመቻ ኃላፊ መቶ አለቃ አምላኩ ጌታቸው፣ አደረጃጀት መምሪያ ኃላፊ ማርሸ ዘውዱ፣ የህዝቡ አስተዳደር ጌታቸው ጌጡ፣ ሎጂስት ንጋቱ ሰሙ፣ ቀጠናና ትስስር ወልደ ሲሳይ፣ ህዝብ ህግና ስነ ምግባር መምሪያ ለምለሙ ደርቦ፣ ስልጠና መምሪያ ኃላፊ እያዩ ተዘራ፣ መረጃና ደህንነት መረጃ እና ደህንነት ህልውናችን፣ በተባበረ ክንዳችን። የአማራ ፋኖ አንድነት በጎንደር ዘመቻ አንዲነት የአማራ ፋኖ በወሎ ቤት አማራ ላስታ ሳምነው ኮር ውባንታባተ ክፍለ ጦር ተጋድሎ። ሰባተኛ ቀኑን የያዘው ዘመቻ አንዲነት በላስታ ሳምነው ኮር ስር የምትገኘው ውባንታባተ ክፍለ ጦር መነሻውን ጋሸና ከተማ ወደ መቄት ወረዳ አገር ሀገሩ ፍላቂት ከተማ አድርጎ ወደ ተለያዩ የጎንደር ቀጠናዎች ለማሳለፍ እየተንቀሳቀሰ የነበረው የቀይ ጥቁር አማራ ባንዳ ሁለት ፓትሮል ሲንቀሳቀስ የነበረው ሲመክር አልሰማ ያለ አድማ ብ። አባላት ወደ ጎንደር ቀጠና ለማለፍ እና ለወገን ምት ለመቀልበስ የአሰብ ኃይል ሲንቀሳቀስ እንደ ነስር በንቃት የምትጠባበቀው የአማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮር የሴሩ ቀመስ ልጆች፣ የታሪ ጉምቶች፣ እሳት ነበልባል፣ እልህ ለምኔ ያሳምነው ትንፋሾች ከጋሸና መቄት ገራገር ፍልቂት የሚወስደው ጥልቂት ጥርጊያ አስፋልት ጎዳና በህዋት ጦርነት ጊዜ የኮንኩሪት ምሽግ በነበረው አፄ ውሃ ምሽግ ላይ ሽምቅና ደፈጣ በመያዝ ከወሎ እስከ ጎንደር ሊንቀሳቀሱ የነበሩ ሁለት ፓትሮል አድማ ብተናራዊት ሰራዊት ጥቁር አማራዎች እምሽክ በማድረግ ለወሬ ነጋሪ ሳይቀር ያረገፉት መሆኑን ውብ አንተ ክፍለ ጦር ከወሎ ሰማይ ስር ለጎንደር ወንድሞቻቸው መከታ መሆናቸው በተግባር ተረጋግጧል ሲል የአማራ ፋኖ ቤት አማራ ላስታሳምነው ኮር ሕዝብ ግንኙነት ኃላፊ መምህር ቢሆን ቢያይ ቢአይ በን ገልጿል። መጋቢት 16 2017 ድል በተባበረ ክንዳችን በአማራ ፋኖ በወሎ ቤት አማራ። ውድና የተከበራችሁ ቤተሰብ ለዛሬ ያዝናቸው እነዚሁ ነበሩ። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አብራችሁኝ ስለቆያችሁ አመሰግናለሁ።